ከዛ ምን ይለው በሁሉ ላይ ጨምራችሁ፣ እሺ ይቅርታ፣ ወደላይ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። ከዛ ደግሞ ይሄ ምንድን ነው የሚባለው? ገንባሌ ነው የሚባለው። ገንባሌ ከዚህ ከጉልበታችን እስከ ግራችን ድረስ ያለው አ ስለዚህ ገንባሌ አድርጉ እያለ ነው። በዚያ ገንባሌ የሌለው ሰው ደግሞ ጥሩን ለብሶ በባዶ ሆኖ መሮጥ አይቻልም። ወራጅ በባዶ ግን ላይ ይቻላል። ጦር ሜዳ ጠላት እያሳደደ በባዶ ግን መሮጥ ይቻላል አይቻልም። ሾፊ ወጋ፣ ተርሙስ ወጋ፣ ብዙ ነገር ይወጋል። ስለዚህ አንድ ሰው የሰላም ጫማ ሳይኖረው ሰይጣንን መዋጋት አይቻልም እያለ ነው የሚለው። እነዚህ የጦር መሳሪያ መከላከያዎች ናቸው። የሰላም ወንጌል ያስፈልገናል። ለጦርነት የሚያስፈልገው ጫማ ነው አይደል? ጦር ግዜ ጫማ ያስፈልጋል። ግን ጫማ ብቻ ሳይሆን ማንኛውም ጫማ አያስፈልግም። ለጦርነት የተዘጋጁ ጫማ አለ አይደል? ከስኩስ አሁን በዚህ ሰው ጦር ሜዳ ይሄዳዛይነ ጫማ ለብስ ከስኩስ አለ የራሱ ሳምንት እስከ ሳምንት ላይ መታ ይችላል። ማንኛውም ጫማ ሳይሆን የጦር ሜዳ የሚያገለግል ጫማ እንድንለብስ ነው። ስለዚህ አብዛኞቻችን በባዶ እግራችን እየሄድን ነው፣ መንፈሳዊያ ለዛ ነው ጠላት እያጠቃን ነው።

አየምንታሄ ያለ ፍርሃት ነው መኖሪያ ነው። ያለ ፍርሃት ከቆምክበት እስከ ሰማይ እያተው ምን ጌታ ኢየሱስ ጌታ ነው። ያለ ፍርሃት በሰላም መኖር በነት አንደኛ ጌታ ኢየሱስ ምን አለ? ሰላሜን እሰጣቸዋለሁ፣ ሰላሜን እተውላቸዋለሁ። እኔ እሰጥ ሰላም አለ የጌታ ሰላም አለ። ኤፌሶን ሁለት ላይ ምን ተብሏል? እርሱ ምናችን ነው? ሰላማችን ነው። እዚህ ውስጥ ሰላም ሳይሰማው ሰላም የሚወሰድ ሰይጣን ነው አይወስድም። አለ ሰይጣን እንድንረበሽ፣ እንድንጨነቅ፣ እንድናስብ የሰይጣን አንዱ ተልዕኮ ነው። እዚህ ውስጥ ያለውን ሰላም ግን መንካት አይችልም። ውስጣችን ያለውን ሰላም መንካት አይችልም። ለምን መጽሐፍ ያለ እንግዲህ በእምነት ከጸደቀ በእግዚአብሔር ሰላምንዝበን እ ከእግዚአብሔር ጋር ታርቀናል። የእግዚአብሔር ቁጣ በልጁ በርዷል። አሁን በእኛና በእግዚአብሔር መካከል ሰላም ነው፣ ዳች ሰላም ነው። አስታራቢ አያስፈልግ፣ አማላጅ አያስፈልግ። ኢየሱስ አስታርቀን፣ በሰውና በእግዚአብሔር መካከለኛ፣ በእኛና በእግዚአብሔር መካከል የጠብ ግድግዳ ፈርሷል። አሁን ሰላም፣ ሰላም ነው በሉ ባካችሁ። በእግዚአብሔር ዘንድ ሰላም አለን ይላል። ሰላም አለን በ በሰማይ በእግዚአብሔር ዘንድ ሰላም አለን። ሰላማችን ኢየሱስ ነው። ሰላማችን ኢየሱስ ነው። ስለዚህ በእግዚአብሔር ሰላም ራሳችሁን ጠብቁ። መሸሽ ማለት ማልቀስ አንዱ የሴጣን ተልኮ ነው። ብዙ ሰላም የሌላቸው ሰዎች ስማቸው ሰላም ነው፣ ግን ኢየሱስ ሰላማችን ነው

ይላቸው ሰላም የሚያገኝ ነው። ስለዚህ በእኛና በእግዚአብሔር ፈቃድ አሁን ሰላም ነው አይደል? ሰላም ነው። ሰላም ታርቀና፣ በእግዚአብሔር ጋር አዎ፣ እግዚአብሔር ጋር ታርቀና፣ አዎ፣ የእግዚአብሔር ቁጣ በእኛ ላይ አይደለም። እግዚአብሔር ቁጣውን በልጁ ጨርሶ፣ እኛ ነጻ ወጥተናል። ስለዚህ ከእግዚአብሔር ጋር ሰላም አለ። ከእግዚአብሔር ጋር ሰላም የሌለው ሰው ከሌላ ነገር ጋር ሰላም አይኖርም። እሺ ሰላም ሰላምሰላም ሰላም ሰላም ማለት እኮ ጦርነት የሌለበት ቀጣና ማለት አይደለም። በጦርነት ውስጥ በሰላም መኖር አንዳንዱ ሰው በሰላም ሌሊቱ ሁሉ በአንድ ግድ ስንጸልይ ማለት ስትቃወምበት ለምን ፈራቻ የወለደው ንግግር ነው የምትናገረው፣ አይደል? ፍራቻ ያለው። ስለዚህ የእምነት ጋሻ የሱስ ያጣምናለ ማለት ነው። ለምን ሰይጣን እኔንና ግዛት ሊያገኛ አይችል ምናለ እምነት፣ እምነት፣ እምነት በእምነቱ እምነት

ሲወርወ በቀስቱ በተወረወረ ቀስትና በአንድ መካከል ይባላል። ጠረጥ አይንህ ላይ ነጣሮ ሲወረ ጋሻህን ታነሳ በፊትህ ትይዛለህ። እየሱስ ከዛ ይሄ እሱ እምነት ይባላል። እዚህ ጋ ደግሞ ሰው ሰው ሰው ከዚህ በላይ ነው። ይሄ ነው መታወቂያ። ይሄ ነው መልክህን ያበላሸዋል። መልክህን፣ አይንህን ያጠፋል ያፋል መንፈሳዊ ዓለም ላይ እውር ልትሆን መንፈሳዊ ዓለም ላይ ጆሮ እንዳይሰማ እነዚህን አካባቢ ያጠቃል። ያ የእምነትን ታነሳለህ፣ የእምነት ጋሻ ሰይጣን መጣ። ክብርሱስ ጋሻችን ነውእኛ ያለነው በእግዚአብሔር ግዛት ውስጥ ነው። ገብር የሱስ እኛ ያለንበት መንግስት የእግዚአብሔር መንግስት ይባላል። ገብር የሱስ ስለዚህ በእግዚአብሔር መንግስት ውስጥ ነው ያለው። መንግስቱን ራሱ እግዚአብሔር ያስገብራል። መንግስቱን ያስገብራል፣ ስልጣኑን ያስጠብቃል። እየሱስ ያድናል ሌሉ እኔ ስራኤልወይ በእግዚአብሔር ጋር እንዳልተማግኝና እሱ የደረት ጋሻ ነው የሚል እግዚአብሔር ለዘላለም የተባረከ ዳዊትም በመዝሙር ምዕራፍ አምስት ቁጥር አስራ ሁለት ላይ አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስ ምናከኝ ከለ በእግዚአብሔር ሞገስ ውስጥ መኖር። ስለዚህ እመኑ ወዳጆች እምነት ያስፈል የሰይጣን መንግስት፣ የሰይጣን ስራ፣ የሰይጣን ታሪክ በእኛ ህይወት ላይ አቅምና ስልጣን እንደሌለ ወራጆቼ አይችልም እያልኩ አይደለም። አያስብም አይሰራም እያልኩ አይደለም። ግን እንኳን እኛ ዛሬ በክርስቶስ ደም በታጠበ ነውና፣ ትናንትና በብሉይ ኪዳን በነበረው በእስራኤል ላይ እንኳን ድግምት ተሰራ አይደለም? በእስራኤል ላይ ድግምት፣ በያዕቆብ ላይ ሟት፣ ምን ነው አይሰራም። አንተ ደግሞ ከአንድ እስራኤላዊ እጅግ እጅግ እጅግ እጅግ በመቶ እጥፍ ጊዜ ትሻላለህ። ለምን አንተ በጌታና ና ድነህ አለ መንፈስ ቅዱስ ውስጥ አለ። እስራኤልን ያጠፋ መርገምና ከርስ አንተና ያጠፋ ኢየሱስ ያድናል። ይህን ማመን ነው የሚጠበቅብህ። ክብር ለጌታ ይሁን። እምነት ጋሻ ሶስተኛ ማን ነው? አራተኛ አምስተኛው ምንድን ነው? የራስ ቁር። የራስ ቁር ይሰማራል። የራስ ቁር የራስ ቁር ቁጥር 17 ላይ የመዳንን ራስ ቁር እሱ ደግሞ ምንድን ነው ራሳችን ላይ ብናደርገው ሞተረኛ አይደል ሞተረኛ ራሱ ላይ ያደርጋል ራስ ምንድን ነው እያለ ነው መዳን የመዳን ራስ ቁር ተብሏል ስለዚህ ራስን ነው መሸፈኑ በምን በመዳን ያዳነ ሰው ሰይጣንን መከላከል አይችልም

ስላለ ነው። የሆነ ነገር ስላለ ነው። ነገር ግን ምን ታደርጋለን? ሰይጣን መጣና አንድ ሰው ለምሳሌ አሁን ሰው ራሱ ከተመጣ ሰውነቱ ሁሉ ምን ይሆናል? ፓራላይዝ ነው መንቀሳቀሳች፣ አንድ እንትን ፓራላይዝ ሆኗል ማለት ምን ማለት ነው? ከአይምሮ የሚመጣለትን መልእክት እየተቀበላ አይደለም ማለት ነው። አንድ ግን ፓራላይዝ ነው አይንቀሳቀስም ማለት ምን ማለት ነው? ሰውነታችን ሁሉ በምን ነው የሚንቀሳቀሰው? በራሳችን አይደል? አንድ እግር ፓራላይዝ ነው ማለት ከራስ የሚመጣበትን መመሪያ እየተቀበለ ነው አንሳ ሲለው አያነሳውም ይህ ሲለው አይሄድም ማለት ነው። ስለዚህ ራስ እጅግ ወሳኝ ነገር ነው። ሰው እጁ ተቆርጦ ይኖራል፣ ራሱ ተቆርጦ መኖር አይችልም። ሰው ሁለት እግሩን አጥቶ በህይወት መኖር ይችላል፣ ራሱን አጥቶ ግን መኖር አይችልም። ስለዚህ ዋና ነገር ነው መዳናችን ስለዚህ መዳናችንን ማስጠበት እንደዳንን ማመን የሰይጣን መንግስትና ስራውን በኛ ህይወታት የተሸፈ ሆኑ ማመን እሱ ሰይጣንን መዋጋት ይባላል። እግዚአብሔር የመዳን ራስ ቁር ይላል። ራስ ነው መዳን። ዋና ነገር ይሄ፣ ዋና ነገር ስልጣን ነው መዳን። ባለቤትነት ነው ራስ መዳን። ከራስ ምንም የመዳን ዋስትና አለን። ተመልሶ ይመጣል፣ ይወስደናል። እሱ ባለበት ደግሞ እኛ ድኛለሁ የሚል ቋንቋ እንደ ሰይጣን እንደሚያበሳጭ ለነገራችሁ